ማነው ስሟ? ሮዛ ራሷን ብቻ አይደለም የምታስበው። አንተ ሞትክ ማለት ሱመያስት ብላ እንደምታስብ በጣም እርግጠኛ ነኝ። ብትጠየቅ ብትጠየቅ ነው ማስ ሮዛ ልትመለስ የምችለው። እዚህ ጋር ሳይድን በኔ ምክንያት ራሱን ማጥፋቱ እሱ አንድ ራሱን የቻለ ነገር ነው። እኔም እምቢ ስላልኩት ነው፣ እሺ ብለው ኑሮ ራሱን አያጠፋም ብላ ተስሙ። ሁለተኛ ደግሞ ሱመያለች። ከምንም በላይ ደግሞ ልጆቹን እንደምታስብ በጣም እርግጠኛ ነኝ። እነዚህ ልጆች አድገው በእሷ ምክንያት ነው አባታችን የሞተው ይሉኛል ብላ የምታስበው ሰውስ ዩቱብ ላይ ደግሞ ስለተለቀቀ ሰውስ ምን ይለኛል? ለምን ልጅቷ በጣም ሸመኛ ስለሆነች ማለት ነው ሉንታ ስለሚዘ ያ ያ ተደራርቦባት ነው እንግዲህ ያገኘችው መድኃኒት ጥቃሚ ያደረገችው ማለት እንትን ያለ ትክክለኛ እኮ በጣም እንደዚህ ያውን ተንኮለኛ ሰው ምናም ቢሆን ኖሮ የሆነ መርዝ ገዝቶ ምናምን ነው። ደግ ስለሆነች ያገኘችው ነው፣ ዝም ብላ የሚገላት የእውነት መርዝ ቢሆን በልተዋለች ማለት ነው። አሰላሙ አሌይኩም ወረመቱላ በረካቱ። ሰላም ሰላም፣ እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። እንግዲህ ሮዛ ተሽሏት ወደ ሠኢድ ቤት ትሄዳለች ማለት ነው። ስለተሻለች ሮዛ፣ ይሄ ደስ ብሎኛል። የኔ እናት የኔ ቆንጆ። እዚህ እንግዲህ ማነው ያቺኛዋን አውጥተዋታል ማለት ነው። ሳይድ እንግዲህ አቶ ቤዛ ናት ጥፋተኛ፣ እኔ ጥፋተኛ አይደለሁም ብሏል። ግን እንደኔ ሁለቱም ጥፋተኛ ናቸው ማለት ነው። ጥፋተኛ ዋናው ጥፋተኛ ሳይድ ነው። ያቺ አድርጌ ያላትን ነው እያደረገች ያለችው። ምክንያቱም እሷ ሁሉን ነገር ሳይድ ያላትን ሁሉ እሺ በማለት የሚወዳት ወይ ደግሞ ከሴቶች ለየት ብላ ለመታየት ወይ ደግሞ ለየት ብላ የሳይድን ፍቅር ለመሳብ የሳይድን ቀልብ ለመሳብ እየሞከረች ያለች ሴት ናት። ቢሳካላት ባይነኝ እኔ ማለት ነው። ሮዛዬ የኔ ቆንጆ ደግሞ ስለተሻለች በጣም ነው ደስ ያለኝ። እኔ እናት እስኪ እንግዲህ ቪዲዮውን የተወሰነ እንደተለመደው ማለት ነው አብረን። እኔው ቀባጣሪ የሆነች በዛ የምትባል ሴትዮ የምትገርም ሰው ናት። እኔ ያልኩት ለእሷ ያሳይቻት ቪዲዮ ጠርታት ምናምን ነገር ሌላ ሌላ ነገር ነው ያለችው። እኔ ያላረኩትን አረገ ብላ ምናምን እና ሮዛ ግን ለምንድን ነው አንቺ እንደዚህ ማድረግ የፈለግሽው ለምንድን ነው ያን ሁላ ኪኒኒ ወጥሽው መድሀኒት ወጥሽው እንግዲህ ሮዛ ቪዲዮ ላላያችሁ ሰዎች አይታችሁ ል ብዬ አስባለሁ ላላያችሁ ሰዎች ሮዛ ቤዛ ቪዲዮ ቀርጻኝ እኔን ለእሷም ሄደች እና እንድታዝንልክ ብዬ ነው ስትለኝ እውነቷ ነው እንደ እናትሽ ብዬ ዝም አልኩ ግን ለእሷ ሄዳ በአንቺ ምክንያት በረኪና ጠጣ ብላ አካብዳ ዛሬ ሞታል ብላ ነገረቻት እኔም ታደርገዋለች ብዬ የማላሰብኩ ነበረ። ቢያንስ ሮዛ ቤዛ እንዳለችው ትመጣና ራሷ በቃ አይ ሱመያ ብትናደድም ትናደድ ለሱመያ ብዬ ሊተኩ ቀን እወዳለሁ በቃ እንጋባለን ብላ ተወሰናለች ብዬ ነበር ያሰብኩት። እሷ ሄዳ ውሳኔዋ እሱ ሞቶ አልቀመጥም ብዬ ነው ብዬ ጠጣሁ አለች አሉ። እስኪ እንጠይቃት። እስኪ ሮዛ እንኳን ደህና መጣሽ። እና በነገራችን ላይ ወደ እኔ ቤት ነው ያመጣኋት፣ ያለነው እኛ ቤት ነው። ያው ቤቱ የለም፣ መጅልሱ ምናምን ባይኖርም ያቺ ትንሽ ፍራሽ ባለፈው አሳየቻችሁ አለች። ትልቅ አሳየቻችሁ አለ። ለካስ ትልቅ ፍራሽም ገዝቻለሁ። መኝታ ክፍላለህ አልጋው ምናምን እስኪመጣ፣ እንኳን ደህና መጣች እና እሷ ተርፋለች አሉ። ብቻ እስኪ ሳዳን እጠይቃታለን። በተረፈ ሮዛ ለምንድን ነው ለመጠጣት የወሰንሽው? እንደነገጡ እንደነገጥኩ ምን እንደነገጥኩ አንዴ ሞት ብዬሽ ምን እንደዛ እዛ ጠራት እ ሰኢድ ሱሚ በረኪና በረኪና ጠጣች እ ያለኝ አለችሽ። እሺ ከዛ እኔም በጣም ደ ተደነቅጬ ነበር። እህ አልሀምድሊላሂ እኔም ደግሞ የጠጣሁት በረኪና እንግዲህ ቤዛ በረኪና ጠጣ ሲሉኝ በጣም ደንግጬ፣ ቤዛ አላልኩም፣ ሮዛ በጣም ደንግጬ እኔም ጠጣው ይመስለኛል። እሷ በረኪና ሳይሆን ያው እንደተናገሩት ምራኝ ተጠጣችሁ ማለት ነው እና እኔ ምን ብዬ ነበር መጀመሪያ ገና ቪዲዮውን ሳላየው ራሱ ሠኢድ አሁን ሮዛን ቤዛን ሄዶ ሂጂና በረኪና በአንቺ ምክንያት ጠጥቶ ሞተ ትያት እና እሷ መታ በቃ ሁሉም ነገር ይቅር እንጋባ ትለኛለች። እንደዛ አስበው ነው አላልኩም። ምክንያቱም እኔ ሳይድን በደንብ ምን እንደሚያስባ ቪዲዮ ራሱ ባይሰሩ የሰሩትን ቪዲዮ አይቼ ቀጣይ ምን ሊሰራ እንደሚችል እገምታለሁ ማለት ነው። ደግሞ እውነት ግምቴ ትክክል ነው እና ሳይድ እንደዛ በማሰቡ የልጅቷን ሕይወት ቀጥፎ ነበር እና እኔ ምንም ጥፋት የለብኝም ጥፋቱ የቤዛ ነው አለ። እናም ደግሞ ቤዛና ጥፋተኛ ያደለውም ቤዛም ያው ልክ ነበረች። እኔ እሱ መርዝ ጠጥቶ ሞተ ሲባል እሷ እየከነፈች እንድትመጣ ያው ለሱ በማሰብ እንዳስመሰለ አድርጎ ያወራው ማለት ነው። እና ግን በልጅቷ ህይወት በጣም የተጫወታች ነው። አሁንም እሷ በቃ ማለት ደግ ስለሆነች አብረው ሄደች ቤቱ። እኔ አሁንም ደግሞ የሆነ ነገር እንዳያረጋት ነው ሲፈጠር። እኔ እውነት ለመናገር ከሆነ አትገባውም ብዬ ነው የማስበው፣ ምክንያቱም ወንድ አላጣችም ቁማል አልቀረችም። የሚያገባት አላጣችም። ያረጀች ሴት አይደለችም። በዛም በዚህም እንደዚህ የተረጋጋ ህይወት የሌለው ሰው እውነት ለመናገር ከሆነ ማለት ነው ሮዛን አግቢ የምትሉ ሰይድን አግባ ሮዛ ታግበው ምናምን የምትሉ ሮዛን የምጠሉ መሆን አለባችሁ። ምክንያቱም እኔ ለእኔ ብዬ አይደለም። ምክንያቱም ኦልሬዲ ሮዛ ባታገባውም እኮ ሌላ ሴት ሰይድ ማግባቷ አይቀርም አይደለ? ሮዛን ከልክዬ ሁሉንም እየሄድኩ መከልከል አልችልም። ግን እኔ ሮዛን መከለከላት ለምንድን ነው? በጣም ጥሩ ልጅ ስለሆነች ነው። ለምን ትጎዳለች? በዛሬ ደግሞ ስንት የሚለምናት እያለ ስንት እድል እያላት ለምን እድሏን ታበላሻለች? ከማይሆን ወንድ ጋር ለምን ህይወቷን? ለምን አንድ ቀን ራሱ እኮ ዋጋ አላት። ከማይፈልጋችሁ ሰው ጋር አብራችሁ ዝም ብላችሁ መኖር ራሱ ዋጋ አላት። ጊዜ ዋጋ አላት። እድሜያችን ቆሞ አይጠብቀንም? ነገ ይችልሽ ከወለደች በኋላ ወይኔ ባልወለድኩ ብላ እንደኔ ከምትቆጭ ካሁኑ ካሁኑ ማለት ነው ትተው የራሷ የሆነ ላይፍ የራሷ የሆነ ትዳር፣ የራሷ የኔ። ስንት ሰዎች እየለምኗት ነው የሚሆነው። እርግጠኛ ነኝ በጣም ብዙ ሰው ነው ይመጣላት፣ ምክንያቱም ልጅቷ ምንም ስለማይወጣላት ማለት ነው። ስለዚህ አንደኛ እሷ መልክ ብቻ አይደለም ጸባይም ስላላት፣ ስለዚህ ህይወቷ ለምን ከእንደዚህ አይነት ሰው ጋር ለምን ህይወቷ ይበላሻል እንደ እኔማ እንደኔ እንደኔማ ብታገበው ለእኔ ደስ ይለኛል። እኔ ልጆቼን ከሷ ላይ ቁጭ አድርጌ ያለ ሀሳብ እኔም ፈልገው ቦታ ሄዳለሁ። ይኸው እኔ እንዴት እንደከሰውኝ ከልጆቼ ጋር ራሱ። እና ሁለት ልጅ ማሳደግ ራሱ ከባድ ነው፣ ቻለንጅ አለው። ስለዚህ ሮዛ እንደውም ብታገበው ለእኔ በጣም አሪፍ ነው። ምክንያቱም ሄድና ላቶ ሮዛ ዬ እኔ እና ትንቺ በቃ ብዬ ምክንያቱም ስለማውቃት፣ ስለማጨክን እሱ እንኳን ቢጨክን እሷ እንደማጨክን ስለማውቅ ቁጭ አድርጌ እኔም የራሴ ላይፍ እኖር ነበረ፣ እላችኋለሁ ግን እኔ ለእሷ ብዬ እውነት ለመናገር ከሆነ እና በጣም ነው ያሳዘነች። እየተጫወቱባት ነው አሁን ድረስ፣ ቤት ወስዶ የለም። ለሌላ ጉዳይ ነው እንትን ያልኩት፣ ትንሽ ወዲ ምናም ስለተረበሸ ምናምን ነገር የሆነ ያልስማማ ምግብ በልቼ በደንብ ሻታ ምናምን ወጥቶ ስለነበረ ለዛ ሰውነት ትንሽ ይጠቅመ ለጉልኮስ ምናምን፣ ለዛ ነው በቃ ትንሽ እንዲል የወሰድኩት እንጂ ሌላ ነገር ሆኜ አይደለም። እቺ ምስኪኗ ሄዳ መድኃኒቶቹን ሰብስባ ዋጠች። ሠኢድ ሞቶ ብቻዬን አልቀርም። ለእኔ ሲል ነው በእኔ ተናዶ ነው መድኃኒቱን የጠጣው በርኪናውን የጠጣው። እሱ ሞቶ እኔ አልቀመጥም አልኖርም ብላ ራሴን አጠፋለሁ ብላ ነበር እሷ መድኃኒቶቹን ሰብስባ የዋጠችው። ግን አልሆነምና አስታወከች። አለች እሷ ነች አብራት ያለች ሰዓዳ አስታወከች እንዳለ የጠጣቸው መድኃኒቶች ስላስታወቀች ተረፈች። ሐኪም ቤትም ሮጭ የተሯልጭ አደረስኳታለች። ያው ስታይ ምንም ጉዳትም አላደረሰባትም። መድኃኒቱን ምትሰጣት የሚያጸዳዳት ምናምን ነገር ተደረገላት። የምታከመውን ታከመች። ዶክተሮችንም ከልብ እናመሰግናለን። አልሐምድላ ተርፋለች። ስለዚህ ከአሁን በኋላ እንደዚያ ነገር እንዳይለመደሽ ገባሽ? ስለዚህ አሁን አንቺ ለእኔ ብለሽ እንደዚሁ ሽ ያላልኳችሁም ምስዋት ተከፋፍለናል እንገባ ነው የሚሉት ማለት ነው። እዚህ ጋ ግን አሁን ይኸውላችሁ የሮዛን ደግነት ላስረዳችሁ። አሁን ሰይድ እውነት ለመናገር ከሆነ ሰይድ እኔና እሱ አብረን ስንኖር እራሱ አንዴ ነው ያስታወቀው። እሱንም ጉበት ሆነ ነገር ጓደኛዋ አብልቶ ጥሬ ስጋ ስለማይወድ ማለት ነው ሰይድ አሞት። አያስታውክም ሲፈጠር ማለት ነው። ያልሆነ ምግብ በልቼ አስታውኬ ምናምን ውሸቱ ነው። አያስታውክም ሰይድ። ሰው ያማዋል፣ ያስታውቃል፣ አውቃለሁ። ግን ሰይድ አያስታውክም። አያመውምም ደግሞ ማሻአላ። ስለዚህ አሁን ሳይሄድ እዚህ ጋር ማለት ነው እሷን በጣም የእሷ ደግነት አሁን እዛ ጋር ምን እኔ ምንም አልሆንኩም ምግብ ትንሽ የተመረዘ በልቼ ለሰውነት ግልኮስ ስለሚጠቅም ነው የወሰድኩት ሲል ታዲያ ሮዛ ከጣገብ ቁማ ቪዲዮ እየቀረጠች ስትለፈልፍ እንደ ሞተ ሰው ዝርር ብለ ከአይን ክድን አድርገ ጸጥ ያልከው ለምንድን ነው ማለት ትችል ነበረ፣ ግን ልጅቷ ምስኪን ስለሆነች ትሰጥ አለች። በቃ ለእኔ ምንም አልሆንኩም፣ ግልኮስ ነው የወሰድኩት ግልኮስ ለሰውነት ስለሚጠቅም አለ እና በቃ ልጁ ታሞኝ ስለሆነች ስለሚያቅ ነው አሁን እየተጫወተባት ያለው ሮዛ ነኝ። እንግዲህ ያለ የሆንች ነው የምለው በጣም ያሳዝንች ናት። ምክንያቱም ይሄ የደግነቷ እንትን መገለጫ ነው እንጂ አሁን እንደ ቪዲዮን አያሳይታት አለች። እንግዲህ ሮዛ ማለት ነው ከጣግባው እንደዚህ ሆኖ ተኝቶ ምናምን ታዲያ ያየሁት ቪዲዮ ምንድን ነው? ኖርማል ግልኮስ። እንግዲህ ግልኮስ እርግጠኛ ነኝ እንግዲህ ሁሉም ሰው ባይወስድ ምናልባት ግልኮስ ወስዳችሁ የምታውቁ ሰዎች ለዚህ ያክል የሆነ ማለት ግልኮስ እንደወሰዳችሁ እንደ ግልኮስ መውሰድ መድኃኒት ከሌለ ይሄ ለሆድ ዝም ብሎ ለባክቴሪያ ምናምን የሚሰጠው ነገር ማለት ነው። በጭራሽ ራስ አያስትም። በጭራሽ ምክንያቱም ኃይል ሰጭ ስለሆነ፣ ስለዚህ ራስ ሊያስት አይችልም። ምናልባት ግልኮሱን ጨርሶ ተነስቶ ሊሄድ ሲል ትንሽ እንደ ማዞር ነገር ሊያደረጉ ይችላል እንጂ ግልኮስ ልክ እንደሆነ እንደ እንቅልፍ ክኒን ነገር ግልኮሱን እየወሰደ እንትን አይለውም። ለምን ግልኮሱን የሚወስደው ሰውነት እንዲነቃቃ እና ሆዱ የሆነ የተመረዘ ነገር ካለ እንትን እንዲልለት እንዲያብላለው፣ አልሙሂም ግን እንደዛ ነገር ነው። እና አሁን ሠኢድ የሆነ የእንቅልፍ ክኒን የወሰደ ወይ ደግሞ የሆነ ነገር የወሰደ እኮ ሚመስለው እዛ ጋተኛ እንደዚህ ደገፈለው ሮዛዛ ደግሞ ከቀስ ብላ እያወራች በጣም እየጮኸች ነው። እኔ እንደዚህ ነው፣ ሮዛው ሱመያ ምናምን እያልሽ እየለፈለፈች አሰማ። የሰማው ታሪክ የለም የሚያውቀው ነገር የለም። ቤዛ ሄደች፣ ሄዳ ነገረቻት። የሚያውቀው ነገር የለም። በጣም ማለት ምስዋት ስለከፈለ እሷ እምቢ ስትለው ሆዴን የሆነ ነገር አድረገ ምናምን ነገር ብሎ ምስኪን ግን አሁን ማለት ነው እሷት የከፈለችው በትክክለኛው ማናት ሮዛ ናት። ምክንያቱም እሷ የሰው ልጅ ስለሆነች ከአንተም እኮ ፍቅር ላይዛት እኮ ፍቅር ዟት ላይሆን ይችላል። ኮች ልጅ መዳይ የጠጣችው ይሄን ምስኪን ሮዛ አስባ ከራሷ አታውቅም ይሆናል ወይ እንደ በምንኛው ማለት በቃ ምላሳም ስለሆንክ የሆነ ትትትትትት ብለህባት ነው እንጂ አሁን ቤዛ ከራሷ መታ አፍቅሬሃለሁ ምናምን እንደማትል በጣም እርግጠኛ አትልም። በቃ በዛም በዚህ መስሎች ነው እንጂ እኔ በጣም ተወጅኛለች ምናምን ትላታለች፣ ታሳምናታለች። ከዛ ቁጭ ብላ ቤዛ ስታሰብ ምስ የዋ ስለሆነች እውነት ወድጃለሁ በቃ አላግባ ያው ብዙ ረጅም አመት ነው የማውቀው ጥሩ ሰው ነው ብላ አስባክ ነው እንደዚህ ምሷት እየከፈለች ያለው፣ ያለችው የአንተ ድራማ መሆኑን ስላልደረሰችበት እና ድራማ መሆኑን ብታቅ አስበው አሁን ይች ልጅ ትክክለኛ ማለት ለፍቅር ብላ ላይሆን ይችላል መድኃኒት የጠጣችው። አሁን ለምሳሌ አንተ ሞትክ ስትባል በነገራችን ላይ ቤዛ ማነው? ስሟ ሮዛ። ራሷን ብቻ አይደለም የምታስበው፣ አንተ ሞትክ ማለት ሱመያስ ብላ እንደምታስብ በጣም እርግጠኛ ነው። ብትጠየቅ ራሱ ሮዛ ልትመለስ የምችለው እዚህ ጋ ሰይድን በእኔ ምክንያት ራሱን ማጥፋቱ እሱ አንድ ራሱን የቻለ ነገር ነው። እኔ እምቢ ስላልኩት ነው፣ እሺ ብለው ኑሮ ራሱን አያጠፋም ብላ ምታስበው። ሁለተኛ ደግሞ ሱመያለች። ከምንም በላይ ደግሞ ልጆቹን እንደምታስብ በጣም እርግጠኛ ነው። እነዚህ ልጆች አድገው በእሷ ምክንያት ነው አባታችን የሞተው ይሉኛል ብላ ምታስበው። ሰውስ ዩቱብ ላይ ደግሞ ስለተለቀቀ ሰውስ ምን ይለኛል? ለምን ልጅቷ በጣም ሸመኛ ስለሆነች ማለት ነው፣ ሉንታ ስለሚዛ ያ ያ ተደራርቦባት ነው እንግዲህ ያገኘችው መድኃኒት፣ እቃ ያደረገችዋ ማለት እንትን፣ ያ ትክክለኛ እኮ በጣም እንደዚህ አሁን ተንኮለኛ ሰው ምናም ቢሆን ኖሮ የሆነ መርዝ ገዝቶ ምናምን ነው። እሷ በቃ ደግ ስለሆነች ያገኘችው ነው፣ ዝም ብላ የሚገላት የሆነ መርዝ ቢሆንም በልተዋለች ማለት ነው። ያው የደግነት አምላክ ጠብቋት ነው እንጂ እና ምን ልል ፈልጌ ነው፣ የልጅቷን ህይወት አታበላሽ። ለምን ሮዛ በጣም ደግ ልጅ ናት፣ ምስኪን ናት፣ ከአንተ በላይ ይገባታል። ይኸው አሁን አመታህ እንኳን ቁጭ አርካት፣ ባዶ ፍራሽ ላይ ነው። ለምን ያን የመሰለ ቤት አጣጥባለ ሄዳለች። ደግ ያረገችክ እሱ ይገባሃል። ለእሷም የወሰደችው ያንስባታል እንጂ አይበዛባትም። ላንተ ደግሞ በጣም ይገባሃል ባይ ነው። አሁን ባዶ ቤት ቁጭ አርጋሃት፣ ገና አንተ ከፈለክ ማለት ነው አሁን ልብ በሉ ሮዛ እኔ ሮዛ አብረው አትኖርም፣ እርግጠኛ ነኝ። አሁንም ቢሆን ማለት ነው እርግጠኛ ነኝ። ሮዛ አብረው አትኖርም። ግን እንደው እንኳን ይሁንና አብረው ትኖር እስኪ እንደሁን በቃ ታያቸው፣ የራሳቸው ጉዳይ። ያግባት ቢባል ምን እንደሚፈጠር ታውቃላችሁ? እዚቹ ፍራሽ ላይ እንዳስቀመጣት ከፈለገ ወይ እኔ ድንገት ወይ ለምሳሌ ብመለስ ወይ ወደ የመን ሄድኩ ብል ወይ ወደሆነ ቦታ ሄድኩ ብል እዚቹ ባዶ ፍራሽ ላይ ኒፋድጎላት ምንም ነገር ሳያደረግላት እዛ አመት ሙሉ ከዛ የመንሄድና የሆነ ነገር ይፈጥርና ከዛ ከዛ ጋር ይተጣላ በሱ መያ ምክንያት በምናምን፣ እኔ እንኳን ተመልሼ መጣ ተመልሶ አይመጣም። ልክ በአሁኑ ሂዶ በጣም ችግር ፈጣጥሮ ምን ብሎ ምን ብሎ ላለመመለስ ያላረገው ነገር ያልጣረው ነገር የለም እ ተመለሰ ዝሮ ዝሮ መግቢያው ጭራሮ ተመልሶ ወደ ሀገሩ መጣ እንጂ፣ አሁንም እችንም ምስኪን እንደዛ ነው የሚያደርጋት። ስለዚህ እች ልጅ ከሱ የበለጠ ይገባታል። እድሜዋን አልጨረሰችም። ገና ልክ እንዴት ነው ትልልቅ ወይ ደግሞ እድሜያቸው የሄደባቸው ሴቶች ለማግባት በጣም ያገኘነውን ትዳሪውን ብቻ ያገኘነውን ብለው እንደሚያገቡ እች ልጅ ገና ልጅ ናት፣ አማርጣ ማግባት ትችላለች። ደግሞ ሮዛ ባል ይመጣላታል። ስለዚህ አማርጣ ማግባት ስትችል ለምንድን ነው ገና በቃ እሱ ብቻ እንትን ስላላት መስሏት፣ መድኃኒት ስለጠጣች ብቻ ከሱ ጋር መጋባት የለባትም ብዬ ነው። ባይነኝ ነኝ ማለት ነው። ምክንያቱም ከሱ የበለጠ ስለሚገባት። ባይነኝ ጓደኛ ነች፣ ወዳታለሁ። ለእሷ ጥሩ ነገር መመኘት መጥፎ አደለም ብዬ ነው የማስበው። ለምን በደንብ እሱን ስለማቀው ማለት ነው። እና ለማንኛውም ግን ማለት ነው አቶ ቤዛም ስራውን ሰርታ እሷ ከመሀል አውጥቷታል። እንደ ጥፋተኛ እያደረገ እየወቀሰ እንዲመቸው ለወቀሰም እንዲመቸው ነው፣ እንግዲህ እንግዲህ እሷን ከመሀል ወጣ ያደርጋት ማለት ነው። አሁን እንግዲህ አሁን እንዳልኳቸው ዞሮ ዞሮ እሷም ለእኔ መስዋዕት ከፍላለች፣ እኔም ለእሷ መስዋዕት ከፍ ያለው እንገባ ነው የሚሏት አቶ ሳይድ ግን፣ እርግጠኛ እኔ ቤዛ እንደማ ሮዛ። በነገራችን ላይ የቤዛ ስም ለምን ከሌላ ያሌድ እንዳል አላቅ የሆነ በቃ ከመላሴ ጋር ተጣውቋል። እና ሮዛ እንደማታገበው ሳይድን እርግጠኛ ነኝ ማለት ነው። እኔም ደግሞ ምንድን መንባይ ባይነኝ ማለት ነው። ሮዛ እየኔ ቆንጆ አታገቢ ብዙም የሚፈልግሽ ገና ለወደፊት ወደፊት ህይወት ያለሽ ሰው ስለሆንሽ በአጭሩ ዝም ብለሽ እንትን ማለት የለብሽም። ዛሬ ከሳይድ ጋር አገብተሽ ነገ ደግሞ ተፋተው ብለሽ መውጣት የለብሽም። ስለዚህ መጀመሪያ አስተውሎ መግባትን የመሰለ የለም ባይነኝ እንግዲህ ሁሉም የተጻፈው ነው የሚሆን። ጽፎልሽም ከሆነ እንግዲህ ምንም ማድረግ አይቻልም ማለት ነው። ግን ነገ ከነገ ወዲያ ቤዛ ሮዛ ሳይድን ብታገበውም እኔን ማመስገን አይቀር። እኔን አንቺ ብለሽኝ ነበር በጣም ነው ማመሰግነው እኔ ኔ ማለት አይቀርም። ሌላን ብታገባ እንኳንም ሳይድ ቀረብኝ በጣም ነው ማመሰግነው ማለት እንደማይቀር በጣም እርግጠኛ ነኝ። እኔ እርግጠኛ ያልሆንኩበትን ነገር ደጋግሜ አላወራም። ስለዚህ እንግዲህ ስለ ዳንሽ ከሐኪም ቤት ስለወጣሽ ደህና ደና ስለሆንሽ ስላየሁሽ በጣም ነው ደስ ያለኝ። ራሽን ጠብቂ ባይኔ ማለት ነው። ለማንኛውም እንግዲህ ይህንን ይመስል ነበር የዛሬ ቪዲዮ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።